በርካቶች የተሻለ ነገርን ፍለጋና በተዛባ መረጃ አማካኝነት ህገ ወጥ ስደትን አማራጭ አድርገው ከሀገር ይወጣሉ። ነገር ግን ያሰቡትን ሳያሳኩና ካሰቡት ሳይደርሱ የሚቀሩበት አጋጣሚ ሰፊ ነው። በሀገራችን ኢትዮጵያ በተለያዩ አካባቢዎች የሚኖሩ ዜጎች ለህገ ወጥ ስደት ተጋላጭ ሲሆኑ፣ በባሌሮቤ ከተማ ተወልዳ ያደገችው ነጻነት ነጋሽም የቤተሰቧን ኑሮ ለመለወጥ አማራጭ ያደረገችው ህገ ወጥ ስደትን ነበር። ሳላውቅ ነው ማለት ይቻላል። ለምንድ ነው? እኔ ተምሬ ነበረ ያኔ። እናቴ ግን በጣም ችግረኛ ነበር ይካል አባት ነው ያሳደገችኝና፣ ጓደኛዬ በማየት ነው የተሰደድኩት። ጓደኛዬ ሳውዲ አረቢያ እንደሄደ የሆነ የተወሰነ ገንዘብ ስትልክ፣ እኔም እሷን በማየት ትምህርቴን አቋርጬ ወደ ስደት ሄድኩኝ። የተሰደድኩበት አገር ኩዌት ነበረ። በጣም ፈታኝ አይቼም አላውቀውን ሁላ እና እዚ ጋር እኔ ችግርን ብዬ ራሴ ላይ ወስኜ ከሀገር የወጣሁትን ችግር እንደ አዲስ ነው ያዩት ልክ እንደ ነጻነት ሁሉ። ህገ ወጥ ስደትን የመረጡ የአካባቢው ወጣቶችም የመራሩ ስደት ገፈት ቀማሽ ሆነዋል። አንቺ ወደ ስራ ሰው ብትገቢ እንደ ሰው አያስብም። አንቺ ማለት ነው ይሄን ስራ ይላሉ። አንትም ብትሰሪ ጎበዝ የሚል ሰው የለም። ቢ አምባክ የሰት ጋር በሰው ሀገርና በራስሽ ሀገር ያለሽ ክብር የተለያየ ነው። በሰው ሀገር ተንቀሽ ዝቅ ተደርገሽ ነው የምትታዩ። በሰላም በደስታ መኖር አትሽም። ሁልጊዜ መረጋጋት አይታይብሽም። በሀገርሽ መኖርና በሰው ሀገር መኖር ትልቅ ልዩነት ነው ያለው። ቢ ኦፊስ ከሰጅራተን ከመማር ማስተማሩ ሂደት ባለፈ የሚገኙበትን አካባቢ ማህበረሰብ ችግሮች መፍታት የዩኒቨርሲቲዎች ሌላኛው ኃላፊነት ነው። መደ ወላቡ ዩኒቨርሲቲም ያደረገው ይህንኑ ነው። ዩኒቨርሲቲው በአካባቢው የሚስተዋለውን ችግር ለመፍታት ከማህበረሰብ ጋር በቅንጅት ይሰራል። ከስደት ተመላሽ ዜጎች በሀገራቸው መስራትና መለወጥ የሚችሉባቸውን መንገዶች የሚያመላክት ፕሮጀክት ቀርጾ እየተንቀሳቀሰም ይገኛል። የህይወት ክህሎት ስልጠናን በመስጠት አካባቢያቸውን እንዲላመዱና በሀገር ሰርቶ መለወጥን እንዲያዳብሩም በማድረግ በማድረግ ላይ ይገኛል። ከውጭ የሚመለሱትን እና ለመሄድም የተዘጋጁትን እዚህ አካባቢ ብዙ ችግሮች ሊፈቱ የሚገቡ ችግሮች አሉ። እነኛን ችግሮች ላይ በማደራጀት እና በማሰልጠን እንዴት ወደ ስራ እናስገባለን እንዴት የራሳቸውን ገቢ ማግኘት ይችላሉ የሚል ላይ ፕሮጀክት ቀርጸን መቶ ልጆች ነው እያሰለጠን ያለ ነው አሁን አራት ቀን ተከታታይ በንድፍና በተግባር ነው የምናሳያቸው። ቤት ውስጥ ሲሆን ሁለት ልጆች የሁለት ልጆች እናት ነኝ ይጨንቀኛል ነበር። የዩኒቨርሲቲው እንደዚህ ይህንን ነገር አመቻችተው ወደዚህ ሲያመጡ በጣም ነው ውስጤ ደስተኛ ነው። እኛ እዚህ ጋ መምጣቱ ራሱ እኔ ጋር ትልቅ ምዝጋና ነው። ለምን እኛ በጣም ደስቶኛል። ለምን አሀ እኛ ከብንጎድ የኛ የሚያስቡ ሰው አለ የሚል በጣም ተሰምቶኛል። ዩኒቨርሲቲው ወጣቶች ሰርተው እንዲለወጡና ስራ ፈጣሪ እንዲሆኑ ለማድረግ የተለያዩ የስራ አማራጮችን ያቀርብላቸዋል። በአካባቢው ሊፈቱ የሚችሉ ችግሮች ተለይተው ወጣቶቹ እንዲሰማሩባቸው የሚደረግ ሲሆን ይህም በፍጥነት ወደ ስራ እንዲገቡና ገቢ ማመንጨት እንዲችሉ ያግዛቸዋል። ህብረተሰብ ውስጥ ያለ ነገር አለ የሆነ የሆነ ነገር ስሰሪ እንዳስር የሚያደርግሽ ሰው አለ። ለምን የሆነ ወርድ ዘቀብ የሆነ ነገር ስሰራ እንደ ማበረታታት አንቺ ከዛ ተመልሰሽ ይህንን ተሰሪ ያለሽ አንቺ ትላንትና እንዲህ ነበርሽ አይደል እንደዚህ ወርደሽ ይሉሻል። እንዳን ሰራ የሚያደርገን እሱ እሱ ነው እንጂ አገራችን ላይ አገራችን ለምናት ሲጀመር ሰርተን ማግኘት የምንችልበት ነበር። ግን አለማወቃችን ደግሞ ያሰድደናል። አሁን ደግሞ ዩኒቨርሲቲው ያመቻቸልን እድል በጣም አሪፍ ነው። እኛ ከሰራን ማለት ነው። ብየፊ ከሰትለ ደለገን ነው በሰው ሀገር ሁልጊዜ የተሻለ ነገር ይገኛል የሚለው አስተሳሰብ የተሳሳተ ነው። በሀገራችን ሰርተን የተሻለ ነገርም ማግኘት እንችላለን። እኔ አሁን ላይ በሀገሬ ሰርቼ መለውጥ እንደምችል ተረድቻለሁ። ብየፊ ከሰትለ ደለገን እኔ ከብት መኖ ጥረት አለ ይሄን ችግር የሚፈታ አንድ ፕሮጀክት ሁለተኛ ደግሞ በብዛት ባህርዛፍ እዚህ አካባቢ አለ የባህር ዛፍ ዘይት በቀላሉ ገበያ ላይ የሚፈለግ እና በቀላሉ ማምረት የሚቻል ነው። ኦርጋኒክ ኮምፖስት ለማዘጋጀት ያንን አዘጋጅቶ ለአርሶ አደር እየሸጡ ኑሮአቸው እና ሕይወታቸውን የሚያሻሽሉበት ሶስተኛ የፕሮጀክት አካል ነው ማለት ነው። ስለዚህ ለሶስት ተከታታይ አመት ድጋፍ ሰጥተናቸው እያየን ገበያ ትስስር ፈጥረንላቸው እስከ ተጠቃሚ ድረስና አርሶ አደር ድረስ የሚሄድበትን መንገድ ለማመቻቸት ነው። ይሄን የቀረጽ ነው። የአስተሳሰብ ለውጥ ከሌለ ችግሩን መፍታት አይቻልም ብሎ የሚያምነው ዩኒቨርሲቲው በተለያዩ አካባቢዎች በመንቀሳቀስ የግንዛቤ ማስጨበጫ ስራዎችንም ይሰጣል።